ሰውነታችን ጤንነታችንን በተመለከተ የተለያዩ ምልክቶችን ያስተላልፋል። አንዳንዶቹ በቀላሉ የሚታለፉ ቢሆንም የሕክምና እርዳታ በአስቸኳይ የሚሹ አደገኛ ምልክቶችም አሉ። እነዚህ ምልክቶች ቀድሞ ማወቅ ለሕይወት አስጊ የሆኑ ሁኔታዎችን ለመከላከል ወሳኝ ነው። የማስጠንቀቂያ ምልክቶቹ ምን ምናቸው ወደሚለው ስንሄድ በመጀመሪያ ደረጃ የምናገኘው ድንገተኛና ያልተለመደ ክብደት ለውጥ ነው። ያለምንም ምክንያት በከፍተኛ ሁኔታ ክብደት መጨመር ወይም መቀነስ፣ በጥቂት ሳምንታት ወይም ወራት ውስጥ ከአምስት ፐርሰንት በላይ የሰውነት ክብደት መቀነስ በዋናነት ይጠቀሳል። ምክንያቶቹ ምንድናቸው ስንል ካንሰር፣ የታይሮይድ ችግሮች፣ የስኳር በሽታ፣ የምግብ አለመዋሃድ፣ ጭንቀትና ድብርት ሊሆኑ ይችላሉ። በሁለተኛነት የምናየው ምልክት ደግሞ ከባድ ደረት ህመም ነው። በደረት አካባቢ የሚሰማ ማንኛውም አይነት ጫና፣ መጨምደድ፣ ማቃጠል ወይም መውጋት፣ በተለይም ወደ ግራ ክንድ፣ መንጋጋ እና ወደ ጀርባ የሚሰራጭ ህመም ካለ አደገኛ ሊሆን ይችላል። ተያያዥ ምልክቶቹም የትንፋሽ ማጠር፣ ማዞር፣ ማቅለሽለሽ እና ከፍተኛ ላብ ናቸው። ለእነዚህ ምልክቶች ምክንያት ምን ሊሆን ይችላል ብለን ስናይ የልብ ድካም ማዮካርዳያል ኢንፍራክሽን በመባል የሚታወቀው ማለታችን ነው። አንጃና ፒክቶሪስ፣ የሳምባ ምች ወይም ፑልሞናሪ ኢምቦሊዝም አሊያም ደግሞ የልብ ሽፋን መቆጣት ወይም ፓሪካርዳያተስ ሊሆኑ ይችላሉ። በሶስተኛነት የምንመለከተው የሰውነታችን አደገኛ ምልክት የትንፋሽ ማጠር ነው። የትንፋሽ ማጠር ዲስፒኒያ በመባል በእንግሊዝኛ ይጠራል። በረፍት ጊዜ ወይም አነስተኛ እንቅስቃሴ ሲያደርጉ የሚከሰት የትንፋሽ ማጠር ዲስፒኒያ በማለት እንጠራዋለን። ተያያዥ ምልክቶችም የደረት ህመም ማዞር፣ ፈጣን የልብ ምትና ከንፈርና ጣቶች አካባቢ ነጭ የመሆን ምልክት ይታያል። ምክንያቶቹ የሳንባ ምች፣ አስም፣ የልብ ድካም፣ የሳንባ ከፍተኛ የደም ግፊት ወይም ፑልሞናሪ ሃይፐርቴንሽን ናቸው። አሊያም ደግሞ ከውጭ ወደ ውስጥ ወደ ሳንባ ሊገባ የሚችል ፎሬን በሪ ካለም ሌላኛው ምልክት ሊሆን ይችላል። በአራተኛነት የምንመለከተው አደገኛ የሰውነታችን ምልክት ድንገተኛና ከፍተኛ የሆነ የራስ ምታት ካለ ነው። በድንገት የሚጀምርና ከዚህ በፊት ታይቶ የማይታወቅ ከፍተኛ የራስ ምታት ካለ ይህ የራስ ምታት ተከሰተ እንለዋለን። ተያያዥ ምልክቶቹም ማቅለሽለሽ፣ ማስመለስ፣ የአንገት ጥንካሬ፣ የእይታ ለውጦች፣ ድክመት ወይም መደንዘዝ ናቸው። ለእነዚህ ምልክቶች እንደ ምክንያት የሚቆጠሩት የአንጎል ደም መፍሰስ ወይም ሰብ አርክኖይድ ሄሞሮች፣ የአንጎል እጢ ወይም ብሬን ቱመር፣ ማጅራት ገትር ወይም ማኒንጃይተስ፣ አሊያም ግላኮማ በመባል የሚታወቀው የአይን ችግር ነው። በአምስተኛ ደረጃ የምንመለከተው አደገኛው የሰውነታችን ምልክት የአካል ክፍል መደንዘዝ ነው። የአካል ክፍል መደንዘዝ ወይም መድከም በአንድ በኩል የፊት፣ የክንድ ወይም የእግር ድንገተኛ ድክመት አሊያን መደንዘዝ ነው። ተያዥ ምልክቶቹም ድብርት ያለበት ንግግር፣ ሚዛን ማጣት፣ የእይታ ችግሮችና ግራ መጋባት ሊጠቀሱ ይችላሉ። ምክንያቶቹ ስትሮክ፣ ጊዜያዊ የአእምሮ ስኬሚያ ወይም ወደ አእምሮ የሚሄደው የኦክሲጅን መጠን መቀነስ ትራንዚት ስኬሚያ ታክ በመባል እንጠረዋለን መልቲፕል ስክለሮሲስ ወይም ደግሞ የአከርካሪ ገመድ ጉዳት ደግሞ ሌላኛው ምክንያት ሊሆን ይችላል። በስድስተኛነት የምንመለከተው የሰውነታችን አደገኛ ምልክት የንቃተ ህሊና ማጣት ወይም ሉዝ ኦፍ ኮንሽየስነስ በማለት የምንጠራው ነው። ድንገተኛ የንቃተ ህሊና ማጣት ወይም መሳት ተያያዥ ምልክቶች ይኖሩታል። እነዚህ ምልክቶች መደንዘዝ፣ መፍዘዝ፣ ፈጣን የልብ ምት ወይም መተንፈስ ትንፋሽ፣ በከባድ ሁኔታ በፍጥነት እየተረንፈሰ ከሄደ ይህ ምልክት ሊሆን ይችላል። ምክንያቶቹ ምንድናቸው? ብለን ስንመለከት የልብ ችግር፣ የደም ግፊት መቀነስ፣ የሚጥል በሽታ ወይም ሼዘር፣ የስኳር መጠን መቀነስ ወይም ሃይፖግላይሴሚያ፣ አሊያም ደግሞ ከባድ ድርቀት ወይም ዲሃይድሬሽን ሊሆኑ ይችላሉ። በሰባተኛ ደረጃ ልንመለከት የወደድነው የሰውነታችን አደገኛ ምልክት በሰገራ ወይም በሽንት ላይ ደም መኖር ነው። በሰገራ ላይ ደማቅ ቀይ ወይም ጥቁር ምልክቶች መታየት፣ እንደዚሁም ደግሞ በሽንት ላይ ቀይ ወይም ሮዝ ቀለም መኖር ይህ ምልክት አለ ማለት ይቻላል። ያን ምልክቶቹ የሆድ ህመም፣ ማዞር፣ ድክመትና እና የትንፋሽ ማጠር፣ ምክንያቶቹ ደግሞ የጨጓራና ትይት ተቋቋ ደም መፍሰስ አልያም ጋስትሮኢንተስታይናል ብሪዲንግ በመባል የምንጠራው ፊንጢጣ ላይ የሚፈጠር ቁስል ወይም ሄሞሮይድ አልያም ክንታሮት ብለን የምንጠራው የኩላሊት ጠጠር ኪድኒስቶን፣ የፊኛ ካንሰር አልያም ደግሞ ኢንፌክሽን ሊሆኑ ይችላሉ። በስምንተኛ ደረጃ የምንጠቅሰው የሰውነታችን አደገኛ ምልክት ከመጠን ያለፈ ድካም ኤክስትሪም ፋቲግ ነው። ለረጅም ጊዜ የሚቆይና በረፍት የማይሻሻል የማያቋርጥ ድካም ካለ ይህ ኤክስትሪም ፋቲግ አለ ማለት ነው። ታያድ ምልክቶቹን ስንመለከት ድክመት፣ ራስ ምታት፣ ትኩሳት፣ የምግብ ፍላጎት ማጣትና የስሜት መለዋወጥ ናቸው። ምክንያቶቹን ስንመለከት ካንሰር፣ የደም ማነስ ወይም አኔሚያ፣ የታይሮድ ችግሮች፣ የልብ ድካም ወይም ጭንቀት፣ እንደዚሁም ድብርት ሊሆኑ ይችላሉ። በዘጠነኛነት የምንመለከተው ሌላኛው ምልክት ደግሞ የማያቋረጥ ትኩሳት ወይም ፐርሲስተንት ፌበር ነው ለብዙ ቀናት የሚቆይና ከ38 ዲግሪ ሴንቲግሬድ አሊያም ደግሞ ከ100.4 ዲግሪ ፋራናይት በላይ የሆነ ትኩሳት ተያያዥ ምልክቶቹ ብርድ ብርድ ማለት ላብ ራስ ምታት የሰውነት ህመምና ድክመት ናቸው ምክንያቶቹ ደግሞ ኢንፌክሽኖች ለምሳሌ የሳምባ ምች የሽንት ቧንቧ ኢንፌክሽን ራስን በራስ የመከላከል በሽታዎች ወይም እነዚህ አውቶ ኢሚዩን ዲዚዝ የምንላቸው አልያም ደግሞ ካንሰርም ሊሆን ይችላል። በመጨረሻ በአስረኛ ደረጃ የምናየው የሰውነታችን አደገኛ ምልክት የቆዳ ለውጦች ናቸው። እነዚህ ቆዳችን ላይ የሚታዩ ለውጦች ምን ምን ናቸው ብለን ስንመለከታቸው የሞሎች ወይም ሚላኖማ መጠን፣ ቅርጽ፣ ቀለም ላይ ለውጥ መኖር ነው። የማያቋርጥ ቁስለት ወይም ባፍ በቆዳ ላይ ያለ ጠባሳ አለመዳን፣ ያልተለመደ የቆዳ ቀለም ለምሳሌ ቢጫ መሆን አሊያም ደግሞ ድንገተኛ ሽፍታ መኖር። ተያያዥ ምልክቶቹ ማሳከክ፣ ሕመም ወይም የደም መፍሰስ ናቸው። ምክንያቶቹን በምንመለከትበት ሰዓት የቆዳ ካንሰር፣ የጉበት በሽታ ጃውንድስ በመባል የሚታወቀው ሊሆን ይችላል፣ ወይም ደግሞ ኢንፌክሽንም ሊሆን ይችላል። ውድና የተከበራችሁ የቻናላችን ቤተሰቦች እነዚህ ምልክቶች የግድ ከባድ የጤና ችግር አለብዎት ማለት አይደለም። ይሁን እንጂ እነዚህ ምልክቶች ከታዩ የህክምና ባለሙያ ማማከር በጣም አስፈላጊ ነው። ወደ ጤና ተቋምን በመሄድ ስለ ጤናው ሊያማክሩና ሊመረመሩም ይገባል። ውድ የሌማት ቲዩብ ቤተሰቦች ለዛሬ ያቀረብንላችሁ ቪዲዮ ይህንን ይመስላል። አብራችሁን ስለቆያችሁ እጅጉን እያመሰገንን ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ እየጋበዝን ለዛሬ በዚሁ እናጠናቅቃለን። መልካም ጊዜ ተመኘን።